የግንባታ ቦታ ምቹነት ሲነሳ በዋናነት ታሳቢ የሚሆነው ለሰው ልጅ ሕይወት ጥንቃቄ ቅድሚያ የሚሰጡ ጉዳዮች መሆናቸው ይነሳል። በዚህ ረገድ ግንባታው የሚከናወንበት አካባቢ የሙቀት መጠን ስራውን በአግባቡ ላለመስራት ከሚያስችሉ ውስጥ ይጠቀሳል። በዚህም የግንባታው ዋና ከዋኝ የሆነው የሰው ልጅ ምቹ ባልሆነው የአየር ጸባይ ምክንያት ግንባታው ሳይጠናቀቅ የሕይወቱ ምዕራፍ ሊቋረጥ ይችላል። ይህ የግንባታ ምቹነት ያልነውን የዛሬውን የእይታ ፕሮግራማችንን ትኩረት ለማሳያነት ተጠቀምን እንጂ በርካታ ማሳያዎችን ልናነሳ እንችላለን። ንጹህ እና ለመተንፈስ እጅግ አስቸጋሪ አቧራማ የግንባታ ቦታ ምን ያህል ለጤንነት ጎጂ እንደሚሆን መንገር ለቀባሪው ማርዳት ያህል ይሆንብናል። ጥናቶች እንደሚያሳዩት በግንባታ ቦታዎች የሚከሰቱ የድምፅ ብክለቶች ሰራተኞች እስከ በቋሚነት የማዳመጥ ችግር ሊያጋልጥ ይችላል። ሁሉንም ወደ ጎን ትተን የግንባታ መገልገያ እቃዎችን አሊያም ማሽኖችን ያለ አግባብ ማስቀመጥ ከፍተኛ አደጋ ሊያስከትል ይችላል። ባነሳናቸው የግንባታ ቦታ ምቹ አለመሆንን በሚገልጹ ሁኔታዎች ውስጥ የሰው ልጅ ምን ያህል ጉዳት እንደሚያስተናግድ ነው። ተመልካቾቻችን በዛሬው ዝግጅታችን ሰዎችን እየዳሰስ ነው የምንገኘውን የግንባታ ቦታ ምቹነትን በተመለከተ በጥልቀት ከመዘርዘራችን በፊት የሚከተሉትን ተንቀሳቃሽ ምስሎች ልንጋብዛቸው ወደድን። ምስሎቹ አስከፊውን የግንባታ ቦታ አደጋዎችን በጥቂቱ ያስመለክቱናል። ለግንባታ ቦታዎች አለመመቻቸት በርካታ መንስኤዎች እንዳሉ በዘርፉ ጥናት ያደረጉ ባለሙያዎች ያስረዳሉ። በየሀገራቱና እንደ የግንባታ አይነቱ የሚከሰቱት አደጋዎች ይለያያሉ። የጋራ ይሆናሉ ተብሎ ከተለዩት ውስጥ ጥቂቱን እናንሳ። ብዙ ጊዜ ከደረጃዎች ከስካፎልዲንግ ወይም ፎቆች መወጣጫ አግባብነት ጋር ተያይዞ አሊያም በግንባታ ስፍራው ወጣ ገባ የመሬት አቀማመጥ ምክንያት ከከፍታዎች መውደቅ በግንባታ ላይ ለሚደርሰው ጉዳትና ሞት ዋነኛው መንስኤ ነው ተብሎ ተቀምጦለታል። ሌላኛው መንስኤ ደግሞ የግንባታ ቦታዎች መጨናነቅ ነው። ሰራተኞች በሚንቀሳቀሱበት ጊዜ በተሽከርካሪዎች ወይም መሳሪያዎች ሊመቱ ይችላሉ። ይህም በተጨናነቀ የግንባታ ቦታዎች ይስተዋላል፣ ድንገተኛ ሞትና የአካል ጉዳት ይከሰታል። ኤሌክትሪክ እና ንዝረት ደግሞ ሌላኛው የግንባታ ቦታን ሲኦል ከሚያደርጉ ጉዳዮች ውስጥ ይጠቀሳል። የግንባታ ቦታዎች ብዙውን ጊዜ የኤሌክትሪክ መሳሪያዎችን ይጠቀማሉ። በዚህም ምክንያት የኤሌክትሪክ ንዝረት አደጋ በውድ የሰው ልጅ ነፍስ ላይ ይፈጠራል። በሚንቀሳቀሱ ማሽኖች አሊያም በመዋቅሮች መካከል ሰራተኞች ሊያዙ ወይም ሊጎዱ ይችላሉ። ይህ የሰራተኞችን አጣብቂኝ ውስጥ በማስገባት ለሰዓታት ወይም ከዚያ በከፋ ጊዜ ሊያቆይ ይችላል። የማሽን እንቅስቃሴ አንዱ የአደጋ መንስኤ እንደሆነ በጥናቶች ተለይቷል። የግንባታ እቃዎች ሊበላሹ ወይም በአግባቡ ላይሰሩ በሚችሉበት ሁኔታ ለአደጋ ሊዳረጉ ይችላሉ። የእሳትና የፍንዳታ ክስተቶች ደግሞ እጅግ የከፉ ከሚባሉ የግንባታ ቦታ ምቹ አለመሆን ውስጥ ይመደባሉ። በዚህ ሁሉ ሂደት የሰው ልጅ እስትንፋስ ዋጋ በእያንዳንዱ ግንባታ ሊታወስ ይገባል። ለዘመን ያልሞላው ዘመናዊ የግንባታ ታሪክ ያላት ሀገራችን ኢትዮጵያ፣ በተለይም የህንፃ ግንባታ ኢንዱስትሪው እጅግ እየጎለበተና እየተስፋፋ ይገኛል። በዚህ ሁሉ መሀል የግንባታ ቦታዎች ምቹነትን ከግንባታው ክፍሎች እኩል የማሰብና የማካተት ስራዎች የቅርብ ጊዜ ታሪክ አላቸው። ጠለቅ ብለን ብንፈትሽ እንኳን በተግባር እንቅስቃሴ ምቹ የግንባታ አካባቢን በእኩል የመረዳት አዝማሚያው ገና ሊፈተሽ እንደሚገባው ይነሳል። የግንባታ የደህንነት ህጎችና መመሪያዎች ተሻሽለው በቅርብ ወደ ስራ ገብተዋል። ለመሆኑ ምቹ የግንባታ አካባቢን በሀገራችን እንዴት እንገነዘበዋለን? ምን ያህል ተተግብሯል ማለት እንችል ይሆን? ኮንስትራክሽኑ ፕሮጀክቶች ላይ ምቹ የኮንስትራክሽን ግንባታ ቦታዎችን መፍጠር ማለት በዋናነት ምንድን ነው? ከአደጋ ነጻ የሆነ ግንባታ እንዲኖር ነው። ትልቁ እንትን፣ ያ ከአደጋ ነጻ የሆነ ግንባታ ቦታ የምንለው አንደኛው የራሱ እዛ ግንባታ ሳይቱ ላይ ለስራ የሚሰማራው ባለሙያ የሚሆን ኤኒ ኮንስትራክሽኑ ላይ የሚሰማሩ የሚንቀሳቀሱ አካላት ስለ ኮንስትራክሽኑ ግንዛቤ ኖሯቸው ጥንቃቄ እንዲያደርጉ ማድረግ አንዱ ምቹ ሁኔታ የሚፈጥር ነው። ሌላው ደግሞ ይህንን ግንዛቤ ኖሯቸው ደግሞ ምቹ ሁኔታ የሚፈጠረው አንደኛው ሳይቱ ላይ ባለው የኮንስትራክሽን እንቅስቃሴ ለስራው ምቹ የሆኑ ነገሮችን እንዲኖር ማድረግ ነው። አንደኛው ከምልክት ጋም ይገናኛል። ለምሳሌ ኮንስትራክሽን ግንባታዎች ላይ የተለያዩ የሴፍቲ ምልክቶች የሚቀመጡበት አግባብ አለ። ኮንስትራክሽን ሲሰራ ብዙ የሰው ኃይል ይኖራሉ፣ ብዙ ማሽኖች ይኖራል፣ ብዙ ኢኮኖሚ ይፈሳል። ስለዚህ ማንኛውም ኮንስትራክሽን በሚሰራበት ሰዓት የስራ አካባቢ ደህንነት የሚባል አለ። እና የሰራተኛውን በኮንስትራክሽን ኢንዱስትሪ ውስጥ የሚሳተፉ አጠቃላይ ተዋንያን ጤንነታቸው የተጠበቀና ደህንነታቸው የተጠበቀ መሆን አለበት። ምን ማለት ነው? ኢትዮጵያ የዓለም አቀፍ ኢንተርናሽናል ሌበር ሎ ህግን ተቀብላለች። ከዛ ሌቨር ሎ ውስጥ ዋነኛው ማንኛውም ሰራተኛ በሚሰራበት ቦታ ጤንነቱ የተጠበቀና ከአደጋ የተጠበቀ መሆን እንዳለበት ህጉ ይገልጻል። እያንዳንዱ ቦታ ዲፋይንድ የሆነ የሳይት ቦታዎች ለምሳሌ ብየዳ ከሆነ የብየዳ ቦታ ሊሆን ይችላል። ኮንክሪት የሚመረትበት ቦታ ሊሆን ይችላል። የስራ ቦታ ሊሆን ይችላል የመተላለፊያ ሊሆን ይችላል እና ጉድጓድም ካለ እነዛ ነገሮች ኢንዲኬት የሚያደርጉ ምልክቶችን በማስቀመጥ ምቹነታቸውን ማረጋገጥ የምንችልበት አንደኛው እሱ ነው። ከዛ በዘለለ ግን እነዚህ ነገሮችም ኖረው ግን እያንዳንዱ ቦታ ላይ ደግሞ ያው በስራ ላይ በሚኖረው እንቅስቃሴ ተዘናግቶ ያለውን ደግሞ ያንን ደግሞ ሊያርሙ የሚችሉ የሚቆጣጠሩ በየሳይቱ የሴፍቲ መሐንዲሶችም እንዲሁም እንዲኖሩ ይጠበቃል በየግንባታ ሳይቶቹ ላይ ማለት ነው። እነዛ እነዚህን አካቶ ምቹ የግንባታ ቦታዎችን መፍጠር ማለት እነዛን አሁን ቅድም የጠቃቀስኳቸውን ዋና ዋና ነገሮችን ሲያካትት ምቹ የኮንስትራክሽን ቦታ ብለን ወይም ደግሞ የግንባታ ቦታ ብለን የምንወስደው እንደ ሀገር በኢትዮጵያ ደረጃ ኢትዮጵያን ቢልዲንግ ኮድ ስታንዳርድ የሚባል አለ። ያ ማለት የኢትዮጵያ የህንፃ ኮድ የምንለው ውስጥ አንዱ በኦኮፔሽናል ሄልዝ ኤንድ ሴፍቲ በተመለከተ በኮድ ደረጃ ስታንዳርድ ደረጃ ጸድቋል። ከዚህ ጋር ተያይዞ አዋጅ አለ። ከአዋጁ በኋላ የወጣ ደንብ አለ። ከደንብ በኋላ መመሪያዎችና የተለያዩ የስራ ማንዋሎችና ስታንዳርዶች አሉ ማለት ነው። ስለዚህ ሀገራችን እንደሚታወቀው በተለይ አዲስ አበባ ላይ የኮንስትራክሽን ኢንዱስትሪ በጣም ትልቅና ግዙፍ ነው። በጣም ትልቅና ሂውጅ ግንባታዎች እየተካሄዱ ይገኛሉ። በዚህ ውስጥ የተለያዩ ፕሮፌሽናሎች፣ የሰው ኃይሎች ኢንዱስትሪውም ደግሞ ሰፊ የሰው ኃይል ከማንቀሳቀሱ አንጻር ሰፊ የሆነ የኢኮኖሚ ኢንቨስትመንት የሚፈስበት ሴክተር ነው። ከዚህ አንጻር ማንኛውም ሰራተኛ በስራ ቦታ ላይ ከአደጋ የተጠበቀ መሆን እንዳለበት አዋጆች፣ መመሪያዎች፣ ደንቦች ይገልጻሉ ማለት ነው። የግንባታ ቦታን ምቹ ባለማድረግ በሀገራችን የሚከሰቱ አደጋዎች እጅግ የከፉ ሲሆኑ ከተለያዩ የዜና ምንጮች በሚወጡ መረጃዎች በየጊዜው ተመልክተናል። አብዛኞቹ አደጋዎች በጥንቃቄ ጉድለት፣ የግንባታ ቦታን ምቹነት በማሳጣት የሚከሰቱ ስለመሆናቸው ይነሳል። በተለይም ባለድርሻ አካላት እና የግንባታ ዋነኛ ተዋንያን ቅንጅት ባለመኖሩ አብዛኛው አደጋ በቸልተኝነት ይከሰታል። ግንባታ ስራዎች ጋር በተያያዘ አጠቃላይ በከተማ አስተዳደሩ አንድ አካል ግንባታ ሲጀምር ደረጃውን የጠበቀ ስታንዳርዱን የተከተለ ወደ ስራ የሚገቡ አንዳንድ የህንፃ ባለቤቶች ይኖራሉ። በዚህ ረገድ አስፈላጊውን ሁሉ የደህንነት መስፈርት ባለመሟላት በጥንቃቄ ጉድለት የሚመጡ በርካታ ችግሮች ይኖራሉ፣ አደጋዎች ይከሰታሉ። እነዚህ አደጋዎች ሲከሰቱ በሰው ህይወትና አካል ላይ ከፍተኛ ጉዳት የሚያደርሱበት ሁኔታ ነው ያለው። ሳይት ላይ የሚሰማራው ባለሙያ የሚሆን ሌላ ከሳይቱ ጋር ተገናኝቶ እንቅስቃሴ የሚያደርጉ አካላት ግንባታ ሳይት ላይ ሲሄዱ ካለ በቂ ጥንቃቄ የሚሰሩ ስራዎች ካሉ እነሱን ጉዳት ላይ የሚጥልበት አግባብ ነው ያለው እና እንደዚህ አይነት ነገሮች ሲኖሩ ስራዎች የሰው ልጅ ሕይወትን እስከ ማጥፋት ድረስ ሊደርስ ስለሚችል እነዚህ ነገሮች ደግሞ የሚገነባው ግንባታ አጠቃላይ ለሰው ልጅ እንዲጠቀም ስለሆነ ቅድሚያ ለሰው ልጅ ሕይወት በጠበቀ መንገድ እንዲገነባ ነው ትልቁ ስራ መሆን ያለበት ማለት ነው። ጉድጓዶ ሲቆፈር የጉልበት ሰራተኛ ከክልል ይመጣል፣ ፍላገር ይመጣል፣ ከተለያዩ የሚመጡ አካላት ናቸው እና እነዚህ አካላት ስራ መስራታቸውን ብቻ ነው የሚያውቁ እንጂ ለዚህ ሴፍቲ ያስፈልጋል አያስፈልግም አያውቁ ማለት ነው። ግን ደግሞ ህንፃውን የሚገነባ አካል የህንፃው ባለቤት ለዚህ አስፈላጊውን ሁሉ ሴፍቲ ባለመሟላቱ የሚመጡ ችግሮች ናቸው ማለት ነው። የሚመጡ ችግሮች የጥንቃቄ ጉድለት ችግሮች ናቸው። እንግዲህ ይህንን ስናይ የህንፃ መደርመስ እንደተጠበቀ ሆኖ የአፈር መናድ አለ። የተቆፈረው አፈር ከመሬት የሚወጣው አፈር ተመልሶ በሚቆፍሩት አካላት ላይ ተመልሶ አፈሩ መደርመስ የሚታይባቸው ሁኔታዎች አሉ። ትልቅ ስጋት የሚፈጠረው ቁፋሮ ላይ ነው። ስለዚህ ቁፋሮ ከመጀመሩ በፊት የአፈር እንዳይንሸራትትና እንዳይናድ የቅድመ መከላከል ስራ በተለያዩ የድጋፍ ዘዴዎች ለመከወን ማቀድና መስራት ያስፈልገዋል። ለምሳሌ የህንፃ መመሪያው የሚለው ማንኛውም ቁፋሮ ከ3 ሜትር ከ50 እና ከዛ በላይ ከመሬት በታች የሚቆፍር ከሆነ ሾሪንግ ወይም ደግሞ የአፈር መከላከል ቀድሞ መሰራት እንዳለበት ያትታል። ሌላው ከመሬት በላይ ደግሞ ህንፃው ወደ ላይ በሚሰራበት ሰዓት ህንፃውን ለማቆም የተለያዩ ቁሳቁሶች እንጠቀማለን። በዋናነት የህንፃውን ስትራክቸራል እስኬለተን እስከሚቆም ድረስ የስካፎልዲንግ ስራዎች ይሰራሉ። ስካፎልዲንግ በሚሰራበት ሰዓት የመውደቅ አደጋ ሰው ላይ የመውደቅ አደጋ ብዙ ጊዜ ይከሰታል። እንግዲህ እስካፎልዲንግ በዋናነት በእንጨትም ይሰራል፣ በብረትም ይሰራል። ከህንፃ መደርመስ ጋር የሚያዙ ጉዳዮች አንደኛ ከጥንቃቄ ጉድለት፣ ሁለተኛ ከጥራት ጋር የሚያዙ ጉድለቶች ይታያሉ ማለት ነው። በተለይ ህንፃውን ሲገነቡ ህንፃውን ለመስራት የሚመጡ የቀን ሰራተኛ የጉልበት ሰራተኞች የሴፍቲ ማቴሪያል ያለመጠቀም ችግሮች ይስተዋላሉ። ሁለተኛ ህንፃው በራሱ ሲገነባ ራሱ ሴፍቲ ያስፈልጓል። የግንባታ ስፍራን ከማዘጋጀት ጀምሮ የሚፈለገው ግንባታ ተጠናቆ ርክክብ እስከሚፈጸም ድረስ የደህንነት ጉዳዮች ቅድሚያ ሰጥቶ መስራት እንደሚገባ ይመከራል። ይህንኑ ለማስፈጸም እንዲረዳ የተቋቋሙ ተቋማት አሉ። በእርግጥ በመላው ሀገሪቱ የሚከናወኑ ስራዎችን በእኩል ደረጃ ለመቆጣጠር አስቸጋሪ እንደሆነ ቢገለጽም በመንግስት ባለቤትነት የሚከናወኑ የህንፃ ግንባታዎችን የግንባታ ስፍራ ደህንነት የመቆጣጠር ስራዎች እንደሚሰሩ ይነሳል። በተጨማሪም አደጋዎች ከመድረሳቸው በፊት ቅድመ ጥንቃቄ እርምጃዎች እንዲወሰዱም የማማከር ስራዎች በመንግስታዊ ተቋማቱ ይሰጣል። ምቹ የግንባታ ስፍራ ለጤናማ የግንባታ ሂደት እንዲረዳ ተቋማቱ እንደሚሰሩም ይናገራሉ። በአብዛኞቹ ተደራሽ እያደረግን ያለንበት ሁኔታ ነው ያለው፣ አሁን ላይ ማለት ነው። እንዳልከው ከኢኒሼሽኑ እስከ መጨረሻው፣ እስከ ርክክቡ ድረስ ማለት ነው። ይህንን ደግሞ ከደህንነት አንጻር በዋነኝነት መጀመሪያ ላይ የሚሰራው ምንድን ነው? እያንዳንዱ የፌዴራል ፕሮጀክት ግንባታ ወደ ስራ ከመግባቱ ወደ ጨረታ ከመግባቱ በፊት እያንዳንዱ ዲዛይን መጥቶ እዚህ የሚገመገምበት አግባብ ነው ያለው። ያ አንደኛ። እነዚህ የምንላቸው የሴፍቲ ጉዳዮች አብረው ተካተው የሚመጡበት አግባብ ስላለ እሱንም ጭምር የሚታይበት ከኮንትራቱ ጋር ጭምር የሚታይበት ነው። ኖርማሊ፣ አሁን እኛ ሀገር ሴፍቲን በተመለከተ አንዳንዱ ከግንዛቤ እጥረት ነው እንጂ ኮንትራቱ ላይ የለም አይነት ነገር ይላል፣ ግን ግዴታ ነው ይሄ የግዴታ የተቀመጠ ነገር ስላለው የግዴታ ነው። ምንም ይሄ እያንዳንዱ ፕሮጀክት ላይ ኃላፊነት አለበት። አሁን ግን ያንን መፈጸም ስላልተቻለ ነው አሁን በግልጽ እራሱን ችሎ እንዲቀመጥ እየታሰበ ያለው። በመጀመሪያ ደረጃ ራሳችን ግንዛቤ መፍጠር ነው፣ በቼክሊስት የተደገፈ የምክረ ሀሳብ መስጠት ነው፣ በአካል ተገኝተው ያ ችግር ከመከሰቱ በፊት ቀድመን ደርሰን የመከላከል ስራ እንዲሰራ ማድረግ ነው። ከዛ በዘለለ አሁን ኮንትራክተሮችም ህንፃ ገንቢዎችም የሚጠቀሙት በእንጨት ነው። አንዳንድ ቦታዎች ላይ እኛም የታዘብናቸው ምክረ ሃሳብ መሰጥ ናቸው። ስካፎልዲንጋቸው መሆን ያለበት በብረት ነው የሚመከረው፣ በብረት ነው የሚመከረው። ግን ከውጭ ሊሆን ይችላል እነሱ በእንጨት የሚጠቀሙት። በዚህ የተነሳ አንደኛ እንጨቱ የሚሰበርባቸው ሁኔታዎች ይኖራሉ። ምስማሩ ለቆ ሰው ላይ የሚወርድባቸው ሁኔታዎች ይኖራሉ። በዚህ ረገድ በሰው ላይ ጉዳት የማድረስ ነገሮች እንዳሉ አይተናል። ይሄ ከመሆኑ በፊት ግን የጥንቃቄ ስራዎችን እኛ ወርደን በቼክሊስት የተደገፈ በአካል ወርደን ምክረ ሃሳብ መስጠት የመስጠት የመደገፍ የመከታተል ስራዎች እየሰራን ነው የምንገኘው አሁን ላይ ግን ይህንን አሰራር በማይከተሉ አካላት ላይ ከግንባታ ፍቃድና ቁጥጥር ባለስልጣን ጋር በመነጋገር ስራዎችን እየሰራን ያለነው ያለ ነው። አዲስ መመሪያም በተቋም ደረጃ አውጥተን አጽድቀን አሁን ወደ ስራ ለመግባት እንቅስቃሴ ላይ ያለ ነው ማለት ነው። ምክንያቱም ቅድሚያ የምንሰጠው እኛ ለሰው ህይወት እና ንብረት እና ለሰው ደህንነት ስለሆነ ይህንን በማከብሩ አካላት ላይ አስፈላጊውን የማስተካከያ እርምጃዎች ለመውሰድ እንቅስቃሴ በማድረግ ላይ ነው የምንገኘው ማለት ነው። ትንሽ የሚመስሉ ነገር ግን በሰው ልጅ ህይወት ውስጥ ትልቁን የሞት እጣ የሚያስቀሩ በርካታ የግንባታ የደህንነት መሳሪያዎች አሉ። ቆይታቸውን ከኛ ጋር ያደረጉት ባለሙያ ጥቂቶቹን ያስመለክቱናል። ስራ ላይ የምንጠቀማቸው የስራ ደህንነት መጠበቂያ እቃዎች ወይም ቁሳቁሶች የተለያዩ ናቸው። ለምሳሌ ሄልሜት፣ ሁሉም ሰራተኛ ከቀን ሰራተኛ ጀምሮ ይህኛው በሌላ አይነት ስለሆነ ነው በጣም ጠንካራ ነው እንደምታዩት፣ ከላይ ቃቢ ወድቅ ጉዳት ላይ ያደርስ ጉዳት እንዳይደርስ ራስን አናትን የሚከላከል ነው ማለት ነው። ስለዚህ ሁሉም ሰራተኛ በስራ ቦታ በሚገባበት ጊዜ ሄልሜት ማድረግ እንዳለበት ይገልጻል ማለት ነው። የሴፍቲ ባለሙያውም፣ አማካሪ ድርጅቶችም፣ የተለያዩ የስራ ኃላፊነት ያለባቸውም ይህንን መቆጣጠርና ሁሉም ሰራተኛ ሴፍቲ ማድረግ እንዳለበት ይገልጻል ማለት ነው። ሌላው ሰራተኛ ወደ ስራ ቦታ በሚገባበት ሰዓት ከሩቅ እንዲታይ አንጸባራቂ ልብስ መልበስ ያስፈልገዋል። የአንጸባራቂ ልብስ መልበስና ና ወይም ሴፍቲ ቤልት ማድረግ አለበት። ይህም ጥቅሙ ምንድን ነው? ሰራተኛው በሚገባበት ሰዓት ከሩቅ በሌላ ሰራተኛ እቃ እንዳይጣልበት፣ ተረፈ ምርት እንዳይጣልበት፣ ሌሎች ነገሮች እንዳያወድቁበት ከሩቅ ለመለየት እንዲያስችል ነው ማለት ነው። ሌላኛው የምታዩት ይሄኛው ሴፍቲ ሹዝ ይባላል። ወይም ደግሞ እግር ላይ ጉዳት እንዳይደርስ ምስማር እንዳይወጋ የተለያዩ ስለት ያላቸው ነገሮች ጉዳት እንዳያመጡ፣ ከላይም የሚወድቅ ነገር ቢኖር እግር ላይ ጉዳት እንዳይመጣ፣ ሰፊ ከባድ የሆነ ሎድ መሸከም የሚችልና ጥንካሬ ያለው ሴፍቲ ሹዝ ነው ይሄ ማለት ነው። ስለዚህ ሁሉም ሳይት ውስጥ ያለ በተለይ ፎርማን ሳይት መሀንዲስ እና ሌሎች የሳይት ላይ ያሉ መሀንዲሶች ሴፍቲ ሹዝ ማድረግ እንዳለባቸው ይገልጻል። ይህም እራሳቸውን ከተለያዩ ጉዳቶች ይከላከሉበታል ማለት ነው። ሌላኛው በተለይ አቧራ አካባቢ ላይ ብናኝ እንዳይመጣ አሸዋ፣ ሲሚንቶ የሚያወቁና እዛ አካባቢ ላይ እንቅስቃሴ የሚያደርጉ ሰዎች የአቧራ መከላከያ ማፈኛ ማድረግ እንዳለባቸው ይገልጻል ማለት ነው። እንደምታዩት ይህ አቧራ መከላከያ ረጅም ሰዓት ከአቧራ ወይም ደግሞ ከሲሚንቶ ጋር የሚኖርን ወደ አፍ እንዳይገባ ለመከላከል የሚጠቅም የአቧራ መከላከያ ቱ ነው ማለት ነው። የግንባታ ቦታ ሰዎች የላባቸውን ውጤት በሁለት መልኩ የሚያዩበት ነው። ከመሬት ቁፋሮ ተነስቶ ሰማይ ጠቀስ የሆነውን ሕንፃ የእነዚሁ ባለጥበብ እጆች የሆኑት የግንባታ ባለሙያዎች ስኬት ሲሆን በሌላ መልኩ ሰርተው የላባቸውን ደሞዝ በማግኘት ከራሳቸው አልፈው ለሌሎች የሚበቁ ባለሙያዎችም ያሉበት ዘርፍ ነው። ይሁንና ባልተመቻቸ የግንባታ ስፍራ ሊከሰቱ የሚችሉ አደጋዎችን ባለመቀነስ ምክንያት የእነዚሁ ባለሙያዎች ሕልምና ሕይወት በአጭር ሲቀጭ ይታያል። ይህንን ለማስቀረት ይረዳል የሚሉትን ባለሙያዎች በመልእክታቸው ያስተላልፋሉ። እኛ እንግዲህ በዋናነት ቀድሞ መከላከል ስራ እንሰራለን። አደጋው ደግሞ ከተከሰተ በአደጋ ቦታ ላይ ደርሰን ያንን አደጋ የመቆጣጠር የመከላከል እና እርምጃ የመውሰድ ስራዎች የሚሰራ ክፍል አለ። አደጋ የደረሰባቸው አካላትን ደግሞ መልሶ የማደራጀት የሳይኮ ችግር የደረሰባቸው እና የንብረት ጉዳት ደረሰባቸው ደግሞ መልሶ ሪሃብሊቴት የሚያደርግ የዲር አደጋ ክፍል አለ ማለት ነው። ወንጌት የሚመራ እነዚህን ስራዎች በአጠቃላይ ግንባር ቀደም ስራ ነው ብለን ከያዝነው ስራ ውስጥ የመጀመሪያውና ዋነኛው ግን የግድ መከላከል ስራ ነው። አደጋ ስደርስ ሁሉ መካል ይደርሳል ሁሉ መካል ሮጦ እዛ ነው የሚገኘው። ጋዜጠኛውም እዛ ነው የሚደርሰው። ባለሀብቱም፣ ህዝቡም፣ ሌላውም ሌላውም ዩቱበሮችም እዛ ነው የሚገኘው። ግን ዋናው ጉዳይ አደጋ ስደርስ አደጋ ቦታ ላይ መገኘት ሳይሆን አደጋ ከመድረሱ በፊት ይህ ቅድመ ጥንቃቄ ስራዎችን መስራት እና መተግበር በጣም አስፈላጊ ነው ብለን ነው የምናምነው። ባለቤቶች፣ ስራ ተቋራጮች፣ አማካሪዎች እንደዚሁም የሚመለከታቸው አካላትና እንደዚሁም ባለሙያዎችን ጭምር በተለየ የግንባታ ቦታ ደህንነት ጤንነትና የአካባቢ ጥበቃን በተመለከተ ከስራው እኩል ጎን ለጎን ማስኬድ እንደሚያስፈልግ፣ ጥንቃቄ ማድረግ እንደሚያስፈልግ በቀጣይም እንደ ተቋምም እንደ ኢትዮጵያ ኮንስትራክሽን ባለስልጣንም ይህንን ስራ እኛ ጠናክረን የምንሰራ መሆኑን ታውቆ በቀጣይ ዓመትም የወጡ ማኑዋሎችና ዶክመንቶች አሉ እነዛን የትሬኒንግ ማኑዋሎችም አሉ እና እነዛን ነገሮች ተደራሽ አድርገን እንዲያውቋቸው የምናረግበትን አግባብ የምንፈጥርበት ሁኔታ ነው ያለው እና ስራዎቻቸውን ሲሰሩ ቅድሚያ ለሰው ልጅ ጥንቃቄ መውሰድ እንዳለባቸው፣ አልሚው አለ፣ ገንቢ ስራ ተቋራጭ አለ፣ አማካሪው አለ፣ የተለያዩ ስፔሻሊስት ኮንትራክተሮች አሉ፣ በተለያዩ የሙያ ውስጥ የሚሳተፉ ባለሙያዎችና እና የቀን ሰራተኞች አሉ። ስለዚህ ሰፊ የሆነ የሰው ኃይል የሚሳተፍበት ኢንዱስትሪ የሥራ የኮንስትራክሽን ኢንዱስትሪ ስለሆነ የሚመለከታቸው ባለርሻ አካላት። ባለርሻ አካላት የምንላቸው የህንፃ ሹሙ፣ አማካሪው፣ ስራ ተቋራጩና ሌሎቹም አልሚው በተለይ ሰፊ ትኩረት በመስጠት በሰዎች ላይ፣ በንብረት ላይ፣ በአካባቢ ላይ ጉዳት እንዳያደርስ ቅድመ ጥንቃቄና ትልቅ ትኩረት መስጠት እንዳለበት መልእክቴ ማስተላለፍ ፈልጋለሁ። ተመልካቾቻችን ምቹ ባልሆነ የግንባታ ስፍራ የሚከሰቱ አደጋዎች ጠንቃቸው እንደ ሀገር አምራች የምንለውን ዜጋ እስከ ማሳጣት የሚደርሱ ስለመሆናቸው በዛሬ ቆይታችን አስቃኘናችሁ። ይህንን ለመቀልበስ መደረግ ስለሚገባቸው ጉዳዮች የሁሉም ባለድርሻ አካላት ሚና ይጠበቃልና ጥንቃቄ አይለየን መልእክታችን ነው። የዛሬው የውሃ ልክ የእይታ መሰናዶን ስናበቃ ከዓለማችን አግራሞትን ከሚያጭሩ የግንባታ ጥበቦች መካከል አንዱን የሚያስቃኘንን የድንቅ ፕሮግራምን በመጋበዝ ነው።